ተዋናዩ የብዙ ልፋትና ጥረት ውጤት ነው። ተጫዋችና ተግባቢ ነው። ጨዋታ አዋቂም ጭምር እንጂም እየሰራ እንኳን ቀረጻ ላይ እየተፈጠሩ ነገሮችን ወደ ስራ ማምጣት ይችልበታል ይላሉ የፊልም አዘጋጆች። ቅመም የሆኑ ቃለ ተውኔቶችን መጨመርም ተሰጦ ነው ካሳሁን ፍስሃ ማንዴላ። በርካታ ፊልሞች ላይ በድንቅ የትወና ብቃቱ የሚታወቀው ማንዴላ ያሳለፋቸው የህይወት ምስቅልቅሎች ምን ይመስላሉ? ከምስጢሮቹ መሃል መዘዛ አድርገን እንነግራችኋለን። ከሰሞኑ ደግሞ የተወለደበትን ዕለት አስመልክቶ በርካታ መልእክቶች ተልከውለታል። ሰርፕራይዝም ገጥሞታል። መልእክቶቹ ምንድናቸው? ሰርፕራይዞስ ምን ይሆን እንዳስሰዋልን። ማንዴላ እጅግ ተወዳጅ ነው። አንዳንዶች ግን የሚሰራቸው ፊልሞች ላይ በማየት ብቻ ከመውደድም አልፈው በፍቅር አይን ይመለከቱታል። ሊያገኙትም ይመኛሉ። የፍቅር መልእክቶቻቸውንም ያኖሩለታል። እነዚህ አፍቃሪዎቹ እነማን ናቸው? ምን አይነት የፍቅር መልእክቶችንስ ላኩለት? ሁሉንም እንነግራችኋለን። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። ዛሬ ይህንን ልዩ መሰናዶ እንድትማሩበት እንድትዝናኑና ቁም ነገርም እንድታገኙ በእንዲህ ያለ መንገድ አዘጋጅ ነው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። እስከ መጨረሻው ከኛ ጋር ቆዩም። ተወዳጁ ተዋናይ ካሳሁን ፍስሃ ማንዴላ አስተዳደጉ ከሁሉም ጋር እየተጫወተ ከሁሉም ጋር በልዩ ተግባቦት ነው። ትልቅ ትንሹን ይወዳል፣ እናቶችንም ይጠይቃል፣ ከድሆች ጋር ይኖራል። ዛሬም ታዋቂ ሲሆን ገንዘብም ሲያገኛል ተዋቸውም አልተቀየረባቸውም ጠባዩም አልተለወጠም። በሰፈሩ ከልጅነቱ ጀምሮ ተደባዳቢና ሰው ሲመታው እንኳን ንቅንቅ የማይል በመሆኑ ቦቸራ ብለው ይጠሩታል። ወደ ፊልሙ ዓለም ከመቀላቀሉ በፊት የተለያዩ የኪነጥበብ ስራዎችን ከሚሰሩ ወጣቶች ጋር በመጣመር በልዩ ልዩ መድረኮች ላይ የኪነት ጥማቱን ሲያረካ ቆይቷል። ፊልም የመስራት ፍላጎቱ እጅግ ከፍተኛ ከመሆኑ የተነሳ በምንም አይነት መንገድ መግባት ይፈልግ ነበርም። በርካታ ታዋቂ አርቲስቶች የሚሰሩበት ፊልም ላይ አንድ ጊዜ ብቻ በቅ ብሎ የሚታይበት ስራ ተሰጠው። እረ ለዚችም አልፈልግም ብሎ አላፈገፈገም ነበርም በእንዲህ አይነት ሁኔታ ከአስር በላይ ፊልሞች ላይ አንዴ ብቻ ብቅ በማለት ለሰከንዶች ያክል እየታየም ማንም ተመልካች ሳያውቅ ቆይቷል። በእንዲህ አይነት መንገድ ከሰራባቸው ፊልሞች መካከል ደግሞ ግሩም ኤርሚያስና ሌሎች ታዋቂ ተዋናዮች በተወኑበት ስሬት ወይም ጋጋ ተብሎ በሚታወቀው ፊልም ላይ ለጥቂት ሰከንዶች ያክል ተውኖ ነበር። በዚያ ፊልም ላይ ታዲያም የመተወን ፍላጎቱ ከፍ ያለ ስለነበር የፊልሙን አዘጋጆች ተጨማሪ ነገር እንዲያሰሩትም ጠየቃቸው። እንደምታዩ እዚህ ፊልም ላይ ተጨማሪ ገፀ ባህሪ የለንም። ከፈለክ ግን ጆንያ ውስጥ ግባና እንደ አስክሬን ሆነህ ልትጫወት ትችላለህ ብለው ነገሩት። ማንዴላም ተስማማ። በፊልሙ ላይ ጋጋ የሚባለው አስፈሪ ገፀ ባህሪ ተሸክሞት የሚሄደውን አስክሬን ሆኖም እንደተወነ በአንድ ቃለመጠይቅ ላይ ተናግሯል። እንዲህ እንዲህ ያለ ያለቆይቶ ከብዙ ልፋትና ጥረት በኋላ ነው የተሳካለት። ቀስ በቀስ ከአጃቢ ተዋናይነት ወደ መሪ ተዋናይነት አደገም። በብዙ መከራ ውስጥ ያገኘሁት እድል ስለነበርና መተወን እጅጉን ስለምወድ ነው በርካታ ፊልሞችን የሰራሁት ይላል። ማንዴላም ታዲያ ብዙ ፊልሞች ላይ ሲተውን የተመለከቱት አንዳንድ አስተያየት ሰጪዎች ሲቀልዱ እንዲህ ይላሉ የኢትዮጵያ ፊልም በሁለት ይከፈላል ማንዴላ የሰራበትናም ያልሰራበት ተብሎ ሲሉ በሳቅ ይገልጹታል። በተለይ ከጥቂት ዓመታት በፊት ሀገራችን ላይ በየዓመቱ ከሚሰሩት የአማርኛ ፊልሞች ውስጥ በትንሹ አርባ በመቶ የሚሆኑት ላይ ማንዴላ እንዳለባቸው ይገምታል። አብዛኞቹ ስራዎች የታሪክና ገጸ ባህሪ መመሳሰል ያለባቸው ቢሆኑም ቅሉም አሪፍ አዘጋጅ ወይም ዳይሬክተር ሲያገኘውና ሲያሰራው ደግሞም ለነፍስ የሚደርሱ ስራዎችንም ሰርቶ አቅሙን በተደጋጋሚ ማሳየቱን ይጠቁማሉ። እነዚህ አስተያየት ሰጪዎች ካሳሁን ፍስሃ ማንዴላ ተቆጥረው የማያበቁ ፊልሞች ላይ ተውኗል። ካሳሁን ፍስሃ ማንዴላ ተቆጥረው የማያበቁ ፊልሞች ላይ ተውኗል። ፊልሞቹ እጅግ ብዙ ከመሆናቸው የተነሳም ለመቁጠር ቢያዳግቱም ከሰራባቸው ፊልሞች ውስጥ አንድ ጀግና፣ የአርበኛው ልጅ፣ ወደ ኋላ፣ ባላገሩ፣ አልሰጥም፣ ማያ፣ ፈላሻው፣ የጎደለኝ፣ አልማዜ፣ ሲያምርሽ፣ ቅር፣ በቅርቡ ደግሞ ጥቁር አደይ፣ ጀቢናና መሰል ስራዎች ላይ ምርጥ ብቃቱን አሳይቶባቸዋል በማለት በርካታ ባለሙያዎች ይስማማሉ። ማንዴላ በድንቅ የትወና ብቃቱ የተነሳ በርካታ ሽልማቶችን የተቀበለ ሲሆን በአስረኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ የአመቱ ምርጥ ረዳት ተዋናይ በመሆን ተሸልሟል። አስከትሎም በአስራ ሁለተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል አንድ ጀግና በተሰኘው ፊልም የአመቱ ምርጥ ተዋናይ ሆኖም ተመርጧል። በሦስተኛው 3 ጉማ ወርድ ደግሞ በማያ ፊልም ምርጥ ረዳት ተዋናይ ተብሏል። በስድስተኛው ጉማ ዋርድ በአንድ ጀግና ፊልም ምርጥ ተዋናይ፣ በስድስተኛው ለዛ ወርድ ወደኋላ በተሰኘው ፊልም ምርጥ ተዋናይ፣ በዘጠነኛው አዲስ ሚዚካዋርድ ወርድ በሃናለ ፊልም ምርጥ ተዋናይ ተብሎ እነዚህን ሁሉ ሽልማቶች ጠራርጎ መውሰድ ችሏል። ማንዴላም ታዲያም ታዲያ ይህ ተወዳጅ ፊልም ሰው ትናንት ሚያዚያ 3 ቀን 2017 ዓ.ም የተወለደበት የልደት ቀኑ ነው። ልደቱን በማስመልከትም ልዩ ልዩ መልእክቶችና ሰርፕራይዞች ደርሰውታል። አስከትለን እነግራችኋለን። ወዳጁ ኤልያስ ፋንታሁን መልእክቱን ሲያኖር እንዲህ ይላል። ወደር የማይገኝለት የመልካምነት ጥግ፣ የሰውሃ ልክ ማንዳዬ፣ ልብህ እጅጉን ይገርመኛል። ሁሌም ክብርልኝ፣ መልካም ልደት ብሎታል ኤልያስ፣ ይቀጥልና መልካም ልብ ያላቸው ወዳጆች እኛ ፈልገን ሳይሆን ፈጣሪ ስለወደደን እነዚህን ሰዎች በህይወታችን ውስጥ ይከታቸዋል። እኔም ለዚህ ዕድል የሰማዩ ንጉሥ መርጦኝ ለኔ የሰጠኝ ታላቅ ወንድሜ፣ መካሬ፣ የልቤ ሰው በቃ ሁሉ ነገር ነህ ማንዳዬ እያለም ከልብ በመነጨ ፍቅር ይገልጽለታል። ይህ ብቻ አይደለም። አንድ የህይወት መምህር እውነት ዛሬን ወደዚች ምድር ያመጣ ቀን መከበሩ ላንተ ሳይሆን አንተም በህይወታቸው ውስጥ ያለፍክላቸው ሰዎች በሙሉ ይህንን ቀን እልል ብላ ያከብሩታል። ማንዳ፣ እንኳንም ተወለድክልን ደግመህ ደጋግመህ በህይወቴ ውስጥ እንድትኖር የሱ ፈቃድ ይሁን። መልካም ልደት ማንዳዬ፣ ረጅም ዕድሜና ጤና ተመኘሁ፣ ሁሌም በክብርና በሞገስ ኑርልን የሚል አንጀት የሚበላ የወዳጅነት መግለጫውን አኖሮለታል ኤልያስ ፋንታሁን። የፍቅር ልብና የብቃት መልክ እሱ ጋር በሽ ነው። ተመርጦ የተወለደ ያህል ሰውነቱ ለሰው ነው። ካሳሁን ፍስሃ ማንዴላ በመወለድህ ብዙ አተርፈናልና ትረፍልን ኑርልን፣ መልካም ልደት ማንዳዬ የሚል መልእክቱን ያደረሰን ደግሞ ጀግና ፊልም ዳይሬክተር ፍጹም ካሳሁን ነው። መልካም ልደት ንጉስ፣ ወረት የሌለው ገንዘብና ዝና የማይቀይረው ፍቅር በሚል አጭር መልእክቱ የጀመረው ጆን መራዊ ስለ ሰው ሳስብ ቀድሞ ስሟፌ ላይ የሚመጣልኝ ሰው፣ ስለ አክቲንግ ሲወራ ቀድሞ ችሎታው ትውስ የሚለኝ አክተር፣ ባስፈለገኝ በፈለግኩት ሰዓት ብጠራው አቤት የሚለኝ ሰው ማን ነው ብዬ ሳወጣ ሳወርድ ቀድሞ ፊቴ ላይ ድቅን የሚልብኝ ወዳጄ፣ ከልቤም አከብረው ዛሬ ተወልዷል። የትወናው አድባር፣ የጓደኝነት አርማ ማንዳ ዛሬ ልደቱ ነው። ማንዳ የወንድሜ በውልደትህ ከሚደሰቱት ከሚያተርፉትም ወዳጆችህ ግንባር ቀደሙ ነኝ ሲል በፍቅር ይገልጥለታል ጆን መራዊ። ጆን በዚህ ብቻ አላበቃም። ልክ እንደ ሰውነትህ ደንደን መወንደል ያለ የሰው ፍቅር የሰው መውደድ ያለህ ንጉስ ሆይ እርድና ራሱ አንተን ሲያይ ይሻፍዳል። እንዳንተ አራዳ መሆንን ይመኛል። አንተ ያለህበት ክሩ መሃል የማይስቅ ሰው ካለ ወይ ጥርስ የለውም፣ አለበለዚያ ደግሞ የቤት ኪራይ ደርሶበታል ማለት ነው። ማንዳ፣ አንተ ካለህ ሁሌም ሳቅ አለ፣ ጭዌ አለ፣ በማለትም ይቀልዳል። ምርጥ አክተር፣ ጸባየ ሰናይ ሰው፣ የጨዋታው ሁሉ ድምቀት፣ የመልካምነት ተምሳሌት፣ ጨዋ አራዳ ማንዳ፣ በድጋሚ መልካም ልደት የዓለማቱ ጌታ ዘመንህን ባርከው በፍቅር በደስታ ኑራን ቴልቤ ሰው በማለት የጆን መራዊ መልእክት እንዲህ ተብሎ ተቀምጦ አግኝተነዋል። ካሳሁን ፍስሃ ማንዴላ ቀደም ብለን እንደጠቀስ ነው በርካታ የፊልም ስራዎችን በመስራት ተወዳጅነትና ዝናም ቢያገኝም በተለያዩ ሚዲያዎች ላይ ቃለመጠይቅ ሲሰጥ አለኋለሁ ሲል ግን እምብዛም አስተውለን አናውቅም። ሰይፉ ሾው ላይ ባደረገው አንድ ቆይታ በርካታ ሰዎች የተመለከቱ ሲሆን ልዩ ልዩ አስተያየቶችንም የተስተናገዱበት ነበረ። በእነዚህ አስተያየቶች የተመለከትነው ታዲያ ማንዴላ በርካታ አድናቂዎችና ወዳጆች እንዳሉት ነው። ጥሩ የሥራ ዘመን እንዲኖረው ሕይወቱ በሰላም የተሞላ እንዲሆን የሚመኙ የትወና ብቃቱን አብዝተው የሚያደንቁና የሚወዱ እንዳሉ ሁሉ ማንዴላ በሚሠራቸው ፊልሞች ላይ ብቻ በማየት በፍቅር ዐይን የሚመለከቱት ጥቂቶች ብቻ እንዳልሆኑም አስተውለናል። ጥሎብኝ እወድሃለሁ የኔ ድብልብል ከሚሉት ጀምሮ ስታምር፣ ሲያምርብህ፣ ስወድህ፣ በጣም ትናፍቀኛለህ፣ ባገኘህ ደስ ይለኛል፣ በጣም አደንቅሃለሁ፣ አንተን ካላየሁ ይደብረኛል እና ሌሎችን መሰል ቃላትን ተጠቅመው ፍቅራቸውን የሚገልጹለት ሴቶች በርካቶች ናቸው። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ፣ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ካሳሁን ፍስሃ ማንዴላን ከልጅነቱ ጀምሮ ያደገበትን መንገድ፣ ወደ ፊልሙ አለም የተቀላቀለበትን መስመር፣ አለፍ ሲልም ለዚህ የከፈለውን መስዋዕትነትና ያለፈበትን አስገራሚ ሁኔታ እየቃኘን በትናንትና ዕለት የተከበረውን የልደት ቀኑን አስመልክቶ የደረሱትን መልእክቶችና ሰርፕራይዞችም ጠቅለላ አድርገን እንዲህ ወደ እናንተ አደረስን። ከዛሬው ዝግጅታችን በርካታ ቁም ነገሮችን ተዝናኖቶችንም ጭምር እንዳገኛችሁ ባለሙሉ ተስፋ ነን። ይህንን መሰናዶ ጌታቸው በላይ እንዲህ አዘጋጅቼ አቅርቤላችኋለሁ። በሚቀጥለው ጊዜ ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ ለእናንተ መልካም ጊዜ ይሆን እያልን እንሰናበታችኋለን። ቸርቆዩልን